እሺ ተመልካቾች እንደናችሁ እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ነው ሰሞኑን እንዲነሱ ይፈለጋሉ። ነገር ግን ደግሞ አማራ ክልል ኦሮሚያ ላይ ስለታረደው፣ ሌላ ሌላ ቦታ ላይ በአማራነቱ ቤቱ ስለፈረሰበት፣ በመከላከያ ስለተደፈሩትና ስንት ስላሉት ግን እንደነ ስለ በዚህ ጉዳይ ግን አንድም የምክክር ኮሚሽኑ ውስጥ ተሳታፊ እንዳይነሳ ጨቁ ነው ያዙት ማለት ነው። ስለዚህ ፎካል አደረገ እንግዲህ። ሌላው ደግሞ ምንድነው እንግዲህ አንጻራዊ ሰላም ሰላም ያለበት ማን ነው? ትግራይ ላይ ነው ወይስ አማራ ላይ ነው? ትግራይ ሰላም ያለውን ልዩነት ህዝብ አማራ እንዴት በምክክር ኮሚሽኑ በግድ የት የት ተለቅሞ እንደመጣ ማይታወቅ እንዴት ባህር ዳር ላይ ተሰበሰበ። ይህ ራሱ ትልቅ ሴራ ነው ማለት ነው። ይህን በጣም ትልቅ ሴራ ነው። ያ ይህ የእርቅ ኮሚሽኑ ዋናው አሪያ እኮ ትግሬ እኮ ነው አይደል? የኮሚሽነሩ የእርቅ ኮሚሽን ኮሚሽነሩ ትግሬ ነው። ስለዚህ ሌሎች ከንባት አሉ፣ ኦሮሞዎች ናቸው እንጂ አማራ ምናምን የለም። ስለዚህ እነዚህ ምንድን ነው አላማቸው? መጨረሻ ላይ የእርቅ ወልቃየትና ራያ ለማን እንደሚሰጡት ይታወቃል እኮ ይሄ ትግሬ የሆነ መቼም ለአማራ አይሰጡም። የእርቅ ኮሚሽነሩ ማለት ነው አሪያ ፕሮፌሰር አሪያ ማኑ አሪያ ምናም የሚባሉ ከገባችሁ የተላላቂ ነገር ነው። ስለዚህ እነዚህ በሆኑበት ሌላው ትግራይ ላይ ሰላም እያለ የምክክር ኮሚሽኑ ሰላ በመሰብሰብ አጀንዳ ማሰባሰብ እንዳልቻሉ እየተናገሩ እንዴት ነው 70 በላይ ፐርሰንት ሰባ ሰባ አምስት በላይ ፐርሰንት በፋኖ በተያዘበት ቦታ ላይ እንዴት ነው የምክክር ኮሚሽን እናደርጋለንና አድርገናል የሚሉ አማራ ክልል ላይ ስለዚህ ይሄ በጣም ከባድ ሴራ ነው፣ ከባድ ሴራ ነው። ይህ የምክክር ኮሚሽኑ አንድም የአማራን ጥያቄ ይዞ ወደ የሚመለከተው አካል አይሄድም፣ ቢሄድም ደግሞ ተቀባይነት የሌለው ነው። ሲጀመር ምክክር ኮሚሽኑ ማን ጋ ነው የሚነጋገረው? የቀን ሰራተኛ ጋ ነው ወይስ አርሶ አደር ጋ ነው ወይስ ማን ጋ ነው? ምሁራኖችን የሚመለከቷቸውን የፖለቲካ ሰዎችን ምሁራኖችን አስሮ መንግስትን ዲፌንድ አድርገው የምክክር ኮሚሽኑ ላይ ተጽዕኖ ፈጥረው የአማራን ጥቅም ሊያስጠብቁ የሚችሉትን ፖለቲከኞችን አስሩ። የአማራን ሕዝብ የወከለው አማራን ሕዝብ በበላይነት አሁን እያስተዳደረ ያለው ፋኑን ከአፋኖ አጀንዳ ሳይቀበል ኖስ እነ ክርስቲያን ታደለ ታስረው እነ ይልቃ እነ ዮሀንስ ባያሌው ታስረው ሌሎችም በውጭ ሀገር ስደተኛ ሆነው ጋዜጠኞች ሁሉችም ስደተኛ ሆነው በሚኖሩበት ሰዓት ምን አይነት ንቀት ነው? የምክክር ኮሚሽን እናደርጋለንና አድርገናል የሚባልበት ይህ ከባድ ሴራ ነው። ይህ የምክክር ኮሚሽኑ ቀጥተኛ የሆነ በአማራ ጂኖሳይድ ላይ የሚሳተፍ የአማራ ጠላት፣ ከብልጽግና በላይ የአማራ ጠላት ነው። ወልቃይትና ራያን አሳልፎ ለመስጠት የቋመጠ ኮሚሽን የኦሮሚያ የበላይነትን ለማረጋገጥ የተሰባሰበ ኮሚሽን፣ አብይን ፕሬዚዳንት አድርጎ ለመሾም የተሰባሰበ ኮሚሽን። እንዴት ነው ማንጋ ነው? አሁን ማንጋ እነሱ መርጦ በላኩት ማለት ነው እንግዲህ። ዞኑ እነሱ የዞኑ መርጦ በላካቸው ካድሬዎች የአጀንዳ ስብስብ ተደርጓል ማለት ነው። ይሄ ደግሞ ከሕገ መንግስቱ ሲጠር ከሕገ መንግስቱ የባሰ አማራ ያልተሳተፈበት የእርቅ ኮሚሽን ነው። ይሄ ደግሞ ከህገ መንግስቱ የባሰ ከህገ መንግስቱ የባሰ አማራ ያልተሳተፈበት የአማራ ጸረ አማራ የሆነ ኮሚሽን ነው፣ ይህ የእርቅ ኮሚሽን። ስለዚህ መቼም ይለፋሉ እንጂ ተቀባይነት አይኖረውም። ያው ይህን መረጃ እንዲደርሳቸው ለሚመለከታቸው አካል አድርሱ።